አሰላሙ አለይኩም ወራህመቱላ ወበረካቱ፣ ውድና የተከበራችሁ የችግ ቤተሰቦች እንደምናላችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ወዳችሁና ፍቅዳችሁ ስለምትከታተሉ አመሰግናለሁኝ። ውዶች ሁላችሁንም ማለት ነው፣ ክበሩልኝ። ያው ዛሬ እንግዲህ አልጌማት አብረን እንሰራለን። ባረከላሁ ፊኩም። እዚህ ጋር ካሜራ አለኝ ወይም ደግሞ የዳቦ እርሾ ማለት ነው። የሚጠቀመው ግብአት የዳቦ እርሾ ና ትንሽ ጨውና ሱከር እነዚህን በመቀላቀል በደንብ እመታቸዋለሁ ማለት ነው፣ ወይም አረፋ እስከሚያወጡ ድረስ በደንብ እመታቸዋለሁኝ። እነዚህን አዋህጄ አረፋ ካወጡልኝ በኋላ ትንሽ ዘዕፈራን ዘዕፈራን ታውቃላችሁ አይደለ? ሁላችሁም መሽማረ ቤት ያለን ሁላችንም እናውቀዋለን። እሱ ደግሞ ምርጥ ከለር እና ጣዕም እንድኖረው ስለሚያደርግ ዘፈራን እጨምራለሁ ማለት ነው። ዘፈራኑን ከጨመርኩ በኋላ በደንብ አሟሟዋለሁ እንደዚሁ ከለሩ ነጭ የነበረው ወደ ቢጫ ወይም ደግሞ አስፈር ይሆናል ማለት ነው እነሱን በደንብ ከዋህድን በኋላ እንትን እንጠቀማለን ማለት ነው ሀሊብ ሙጀፈፍ ወይም ደግሞ ሀሊብ ቡድራ ሀሊብ ቡድራውን እንጨምራለን ሀሊብ ቡድራውን ከጨመርን በመቀጠል የምንፈልገውን መጠን ያክል እንጨምራለን ማለት ነው። ዱቄት ነጭ ዶቄት ካላችሁ ደግሞ የበቆሎ ዶቄት አንድ ሁለት ማንካ መሆነ ሶስት ማንካ ጨምሩበት። ለምን ብትሉ የበቆሎ ዶቄት ጥንክር እንድል ያደርገዋል። ምከር መሽ እንደሆነ ውስጡ ክፍት ብሎ ሰላይ ስትበሉት ከሽ ከሽ እንድል የሆነ ምከር መሽ እንደሆነ ቆንጆ እንደሆነ ያደርገዋል። ከሌላችሁም አድነው። ከዛ ትንሽዬ ዘይት ጣል እናደርግና እናቦካለን ማለት ነው። እንግዲህ አባኩኜ አባኩኝ አጋግሩኝ፣ ዛሬ ቦከታ ላይ ነኝ። ሰምታችኋል ማለት ነው። ላይክ ሼር ሰብስክራይብ በማድረጋችሁን እንዳትረሱ እንዳትረሱ። አሁንም ደጋግሜ ደጋግሜ የምናገረው ቢኖር እሱ ነው ማለት ነው። እንድትረሱኝ አልፈልግም፣ እንድታበረቱ የምፈልገው እናማ አበርቱኝ። እንደኛ ይሄና አናቅም መሰላት እንዴ፣ አልጌማት መስራት ማያቀይ መዳም ቅመም አለ እንዴ እንዳትሉ እናንተ ብታውቁትም ማለት ነው። ለእኔ ደግሞ ብርታቶች ስለሆናችሁ እንድታበረቱኝ ዘንድ ነው ቪዲዋን ይዤ ብቅ ያልኩት። አበርቱኝ፣ አጠንክሩኝ። አሁን ደግሞ በነገራችን ላይ የብርድ ሰዓትም ስለሆነ በየቤቱ ይሰራል፣ በብዛት ማለት ነው፣ በየቤቱ ይሰራል። እናማ ግብአቶቹን ካዋህር ናቸው በኋላ ያው በደንብ እሽት አድርገን እናቦከዋለን። ያልጌማት አትሌት በባህሪው ለግለግ ወይም ደግሞ ለስለስ ያለ ቀጠን ያለ ሲሆን በጣም ቆንጆ ይሆናል። ለመቁረጥም ይመቻል ማለት ነው። በምንሰራ ሰዓት ያው እንግዲህ አብኩተን ስንጨርስ ደግሞ ምንድን ነው የምናደርገው? በላስቲክ ሽፍን እናደርገው እና ኩፍ እስከሚል እንጠብቀዋለን ማለት ነው። በላስቲክ ሸፍነን ኮፍ ካለልን በኋላ ዘይታችንን እናክላልን። የዋልጌማት እንግዲህ ዘይት ላይ ነው የሚጠበሰው አይደለ? ዘይቱ በርከት ያለ መሆን አለበት፣ ምክንያቱም ትንሽ ዘይት ከሆነ ከስር እየሄደ እየይዝብናል ማለት ነው። መጋገሪያችንን ወይም መጥበሻችንን ያዝያዝ ያደረጋል። በመጥበሻ የሚጋገረ እንትን ይባላል፣ ይሰራል። እኔ ግን ዛሬ የተጠቀምኩን ምንድነው ድስት ነው። ለምን? ዘይቱ እንዳይረጫጭብኝ። አያችሁ፣ ብስለቴ እኮ ነው። እነማ ድስቱ ላይ ዘይት ጨምር ያለው ብዙ ዘይት። እሱ እስከሚግል እየጠበኩ ነው። ዘይቱ ከጋለሌ በኋላ እጄ ላይ ጓንት ለብስና ጓንቱን ደግሞ ትንሽ ዘይት ቀባቀባ አድርጌ በትንሽ ማንካ ቆረጥ ቆረጥ ቆረጥ ቆረጥ እያደረኩኝ ድስቱ እስከሚሞላ ድረስ እጥላለው ማለት ነው ላዩ ላይ እዚህ ላይ ውዶቼ ማለት ነው የአብዛኞቻችን ችግር በጣታችን ብቻ ለመቁረጥ እንሞክራለን፣ በጣታችን ሲሆን አብዛኞቹ እንደውም አንዳንድ የሚዲያ ላይ የማያቸው አልጌማት ማለት ነው የዶሮ ጫጩት ይመስላል። እግር አለው፣ እጅ ያለው፣ ጣት አለው እንዴ ያስብላል። ለምን መሰላችሁ? ጓንት ለብሳችሁ ልክ በዚህ መልኩ ብቆርጡት ግን የትር ወለፖለና ቅርጹን የጠበቀ ሆኖ ይወጣላቸዋል። እንደዚሁም ደግሞ መላጋው ላይ ሊጦ መውጨጭ ማድረግ ሲጀምር በብርጭቆ ወይም በሳህኑ ላይ ትንሽ እየዘይት ነከር አድርጉት ይለቃል፣ ማለት ነው። ሊጡ ልክክ ልክክ አይልባቸውም። በሲስተም ተጠቀሙ ደግሞ አንዳንድ ቤት ደግሞ ምን ያለውኝ እንደዚህ አልጌማት ሲቆርጡ ውሃ ነከር እያደረጉ ያደረጉታል። ውሃ ሙቅ ዘይት ላይ ሲያርፍ የመንጫረር እና የመንቻቻት ባህሪ ያለው ያን ዘይቱ ተፈናጥሮ ያቃጥለልናል ማለት ነው። ያው እነዚህ ላይ እንግዲህ በዚህ መልኩ እየጣጣ አልኳቸው ነው። አሁን ድስቴ ሲሞላ ደግሞ ያው ይበስልልናል ማለት ነው። እየሰማችሁ ነው አይደለ? ውድ ጓደኞቼ እኔን አክብራችሁ እያዳመጣችሁ ስለነበሰላላችሁ ከልብ አመሰግናለሁ። ምስጋና ከልብ ነው። ክበሩልኝ። ለማያቅም ይማርበታል፣ የሚያቅም ደግሞ እኔን ያበረታኛል ማለት ነው። ቪዲዮ እስከ ከመጨረሻው እንድትከታተሉልኝ አማን አጠይባችኋለሁ ማለት ነው። እየ ሰማችሁ ከሆነ እና አልጌ ማታችን ቡኒ እስከሚሆንልን ምርጥ ከለር እስከሚያደርግልን እስከሚበስልልን ድረስ እያገላበትን እያገላበትን እዚ የዘይቱን ግለቱን እሳቱን ቀነስ አድርገን እናበስላለን ማለት ነው። እያያችሁት ነው፣ ያው ቀስ በቀስ ነው የሚበስለው፣ ግን በአጭር ሰዓት ነው የሚበስለው። ደግሞ እሳቱን ትሉግሉግ አድርገን በጣም እሳቱ ሀይለኛ ከሆነና ዘይቱ በጣም ከጋለ ይበላሽብናል ለምን? ውስጡ ሊጡ ነው። ውስጡ ሳይከፍት ከላይ ይጠቁርብናል ማለት ነው። ግን እሳቱን ቀንሰን መጀመሪያ ዘይቱን በደንብ አስተካክለን አሞቀን ከሆነ ምርጥና እንደዚህ እንደምታዩት የተዋበ ከለሩ ነው ይወጣልናል ማለት ነው። ከዛም እንግዲህ በዚህ መልኩ ቡኖ ከበሰለልን በኋላ የተወሰነ ዘይቱን እናንትን እንለዋለን ማለት ነው። ወረቅ ዝብዳ ተጠቅመን ወይም ደግሞ ማጥለያ ነገር ተጠቅመን ስናዋጣ በደንብ እንጠፈጠፍ እናደርገዋለን ዘይት ይዞ እንዳይወጣብን ማለት ነው። ከዛ በኋላ ምን እናደርጋለን? ያው አልጌማት ወይ በአሰል ወይ በሽራ ነው አይደለም? የሚደረገው። እኔ አሰል ነው እዚህ ጋር የተጠቀምኩት። ሽራም የሚጠቀማሉ። ሽራ ማለት ስኳሩን በውሃ ሟምተው ትንሽ እየጨው በመጠቀም እሳት ላይ አንተክትከው ልክ እንደ ማር ወፍር እና ዝልግልግ ያለ ፈሳሽን የሆነ ነገር ሽራ ይሉታል መሰለኝ፣ በዐረብኛ በአማርኛ እንኳ አላቀውም። ያንን አልጌማት ላይ ከላይ በማፍሰስ እንዴ እንትን ይጠቀሙታል ልክ በማር ፈንታ ይጠቀሙታል። እኔ ግን ማር ነው የተጠቀምኩት። ማር ካደረግኩ በኋላ ደግሞ ሰሊጥ ሰሊጥ ተጠቅም ያለሁ ሰሊጥ ላዩ ላይ ነስንሽበታለሁ፣ ወይም ደግሞ አባሴም ሴም ማለት ነው። ከዛማ ጣዕሙን አጠይቆ ማሻላ ተባርከላ ሐቂቃ በጣም ምከርመሽና ውብ ነበረ ማለት ነው። ወዶቼ አብራችሁኝ ስለነበራችሁ ከልባ አመሰግናለሁኝ። ቪዲዮውን እስከ መጨረሻው ያያችሁልኝ፣ ጀዛኩምላሁ ኸይር ከበሩልኝ። በጣም ነው እምወዳችሁ። ማመሰገናችሁ ብዙ ለፈለፍኩባችሁ። እንግዲህ ቅርበል ወይ ማለት ነው። ወዷቼ አብራችሁ ስለነበራችሁ ከልብ አመሰገናለሁ። በድጋሜ ላይክ፣ ሼር፣ ሰብስክራይብ ማድረጉትን እንዳይረሱ ማለት ነው።